የምትደምጡት ታዲያስ አዲስን ነው። ልዩ መዝናኛ ዝግጅታችን እስከ አስራ ሁለት ሰዓት ከእናንተ ጋር ነው። ቅድም ስለ ፈረንሳይ ጋት ታለንት እያወራን ነበር። በዚህ ፕሮግራም ላይ ታሪክ የሰራውን ዳግምን ፈላልጌ አግኝቼዋለሁ። ከተሳካ ዳግም፣ እንዴት ነው? ይሰማል ይሰማኛል። ሰላም ነው ወይ እንዴት ነው አለን? እግዚአብሔር ይመስገን። እንዴት ነው ሁሉ ሰላም? ኦ በጣም ቆርተን ባል እያየን የነበረውን። የት ነው ያለው? ጀርመን ነ? ፈረንሳይ ነ? አሁን ላይ ጀርመን ላይ ነኝ፣ ስራ አለኝ። እዚህ ስራ እየሰራው ነው። አሁን ላይ ከጀርመን ሄደው? አዎ። ኑሮ አዲስ አበባ ኢትዮጵያ ነው ወይስ በፈረንሳይ ነው የምትኖረው? ኑሮ አዲስ አበባ ኢትዮጵያ ነው። በዚህ በውድድሩ ወደ ፈረንሳይ መጥቼ እንደ አጋጣሚ ደግሞ እዚህ ለስራ ተፈልጌ ወደ ጀርመን ሄጄ ነው። ለዛ ነው እንጂ ኑሮ አዲስ አበባ ነው። የሰርከስ ኢትዮጵያ ልጅ ነህ። እንዴት ነው ወደ ሰርከስ ሙያ የገባኸው? ዳግም እኔ እስከ ሰርከስ አዳማ ነኝ። አዳማ ነው ተወልጄ ያደግኩት፣ አዳማ ነው ሰርከስን የጀመርኩት። ናዝሬት ማለት ነው። እሺ፣ ከዛ በመቀጠል የኔ ተስፋዬ ባዘጋጀው ፓሪስ ላይ ባዘጋጀው ሙሉ የኢትዮጵያ ሸዋ አማካኝነት አዲስ አበባ መጣው በዛ መንገድ ነው አዲስ አበባ መስራት የጀመርኩት። በፈረንሳይ እንዴት አገኘህ ውድድሩን? ምክንያቱም አሁን ለፋይናል ማለፍህን አሁን ሰማሁና መጀመሪያ በጣም ኮርተንብሃል። እንደት እንዴት አገኘው አጠቃላይ ውድድሩ? አሪፍ ነው በቃ ውድድሩ፣ በጣም ደስ የሚል ነበረ። ከባባድ ተወዳዳሪዎች አሉ እዚህ። የኔንንም እናመሰግናለን። በጣም የእሱ እገዛ ነው እዚህም እንድንደርስ ያደረገን። አሪፍ ነበር ውድድሩም። ለፋይናል ደርሰናል አሁን አሁን ኖርማሊ ቪዲዮ የወጣው የተለቀቀው ቪዲዮ ይሄ የኳርተር ፋይናሉ ስለሆነ ነው። አሁን ለፋይናል የሚለቀቀው ዲሴምበር አስራ ስድስት ላይ ነው። ዋው ስለዚህ አሁን ለፋይናሉ የተለየ ሌላ ሾው ይዘ ነው ማለት ነው የምትቀርበው ለየት ያለ ስራ አስበናል። እየተዘጋጀን ነው እንግዲህ ከእግዚአብሔር ጋር። እግዚአብሔር ይብራል። እግዚአብሔር ያግዛሃል በእርግጠኝነት ያው እንግዲህ ሁሉም እየጸለይልህ ነው። ምናልባት እኛ እያልክ ነው የምታወራው ግን ያንተን ሾ ነው የማየው። በዚህ በአንተ ሾ ላይ ሌሎችም አብረው የሚያግዙ አሉ ኢትዮጵያውያን የሚሳተፉ ኢትዮጵያውያን የሉም። አሁን ላይ ግን ያው የኔነ ተስፋ አብሮኝ ነው እዚህ ሁሉ ነገሮችን አብሮኝ ነው የሚያግዘኝ እና እሱን እያካተትኩት ስራ ስለሆነ የኢትዮጵያ ህዝብም ድጋፍ አለበት። እውነት ነው። ሾ እያየን ነበር እና እዚህ ነው ወይስ እዛ ከሄድክ በኋላ? አሁን ይህንን የመሰላል ሾ እኔ፣ መሰላል ላይ በመሰላል ጣራ ራሱ ወጥቼ ለመውረድ ያለውን ስቃይ ያውቀዋለሁ እኔ። አንተ ግን በመሰላል የምትሰራው ታሪክ በጣም የተለየ ነው። ይሄ ከልጅነት ጀምሮ ያደግበት ነው ወይስ ለዚህ ሾው ስትል ያዘጋጀው ትርኢት ነው? መንሰላል ሰርከስ እንደጀመርኩኝ ቢያንስ ወደ ሰባት አመት ሆኖኛል። እሱን አክት ከጀመርኩኝ እና ከልጅነት ጀምሮ እየሰራሁት የነበረ ነው። ለዚህ አክት ለዚህ ውድድር ተብሎ ሳይሆን ከልጅነት ጀምሮ እየሰራው ያደቁበት አክት ነው። ዳኞቹ ሲሳቀቁ እያየሁ ነው እና በፈረንሳይኛን ያስጮካቸው ምንድን ነው? ምን አሉ? ማለት ታዳጊዎቹ በጣም ሲሳቀቁ የሚያሳየው ቪዲዮ እያየሁ ነው ቪዲዮ ብዙም ከባድ ነው ያው ለነሱ ግን፣ ከዚህ አሁን የሰሚድ ፋይናሉ ደግሞ ከዚህ ከበድ ያለ አክት የሰራውት አለ እሱ እስኪለቀቅ ደግሞ አሪፍ የሚሆን ይመስለኛል። ከዚህ ይበልጥ እያስደነገጥን እያስደነገጥን የመጣ ነው ውድድሩ እና አሪፍ አስተያየት ነው ሲሰጡ የነበረው እነሱ ው። ምንድን ነው ለምሳሌ አሜሪካ ጋት ታለንት መጨረሻ ላይ ሽልማቱ ወደ አንድ ሚሊዮን ዶላር እንደሆነ አውቃለሁ። በተዋረድ ደግሞ ለሌሎችም እንደዛው የሚደርስ አለ። በዚህ ፕሮግራም ላይ መሳተፍ በራሱ ደግሞ ትልቅ ስም ማግኘት ነው፣ እሱ ራሱ ገንዘብ ነው። የፈረንሳይ ጋ ታለንቱ ሽልማት አሁን ለምሳሌ ላሸነፈው ወይም ላሸነፈችዋ ምን ያህል ነው? ምንድን ነው ሽልማት አለው? ያው እንደ አሜሪካ ጎታለንቱ ባይሆንም እዚህ ላሸነፈው ሰው መቶ አምሳ ሺህ ዩሮ ይከፍላሉ ሽልማት ያደርጋሉ ስለዚህ ከሽልማቱ በላይ ደግሞ ትልቅ ውድድር ነው። ትላልቅ አርቲስቶች የሚሳተፉበት ነው። መሳተፉ እዚህ ለፋይናል መብቃቱ ራሱ አንድ አሪፍ ነገር ነው። እግዚአብሔር ይመስገን። በጣም ለማሸነፍም የተቻለንን እናደርጋለን። እንግዲህ እግዚአብሔር ያግዛል። በጣም ደስ ይላል። ምናልባት ስለ ሌሎቹ ተወዳዳሪዎች አሁን ፋይናል አብራችሁ ስላላችሁ ያለህ እሳቤ እንዴት ነው? ምክንያቱም አንዳንዴ ሚዲያው ራሱ የሚያወራውን ነገር ስትከታተል ወይ ደግሞ ስላንተ የሚወራውን ነገር ስታይ ከሌሎቹ ጋር ነጻጽረ ለራስ የምትሰጠው ቦታ አለ እና በዚህ ፕሮግራም ላይ በዚህ ዝግጅት ላይ ምን ይነግረሃል? ውስጥ የምታሸንፍ ይመስልሃል? እንግዲህ እግዚአብሔር ነው የሚያውቀው። ሰይፍሻ ተወዳዳሪዎቹ የተሻለ ለማሳየት እንደሚጥሩ አውቃለሁ። የሰርከስ አርቲስቶች አሉ፣ ማጂሺያን አሉ፣ ብዙ አይነት ተወዳዳሪዎች አሉ። የተሻለ ነገር ለማቅረብ እንደሚሰሩ አውቃለሁ። ግን እኛም በበኩላችን ያው ከነሱ የተሻለ ለመስራት እየጣረን ነው፣ እየተዘጋጀን ነው እንግዲህ እግዚአብሔር ነው የሚያውቀው እግዚአብሔር ይርዳን እንሞክራለን የተቻለንን ግን እየተዘጋጀን ነው በደንብ አዳማ እየሰሙ ነው ቤተሰብ እንግዲህ ምን ምን ማለት ትፈልጋለህ መልዕክት ካለ ለቤተሰብ እንግዲህ እናቴን በጣም ነው የማመሰግነው እናቴ እሷ ነች እንግዲህ እያገዘችኝ ያለችው በሁሉም ነገር እንዲሁም ታላቅ ወንድም አለኝ የአዳማ ከነማ እግር ኳስ ተጫዋች ነው እሱንም በጣም ማመስገን ፈልጋለሁ። ሁለቱ ናቸው እንግዲህ በብዙ ነገር እያገዝብኝ ያሉት እንግዲሁም የእኔን ተስፋዬንም በደንብ ማመስገን ፈልጋለሁ። እግዚአብሔር ይጠብቃቸው። እንግዲህ ያው እንግዲህ ከአስራ አምስት ቀን በኋላ ነው ፋይናሉ የሚል መረጃ ደርሶናል። ቅድም እንዳልከው ነው አንተ የቻልከውን ሞክር። እዚህ ደረጃ ላይ መድረስ በራሱ ትልቅ ነው። በዛ ብቻ ግን ሳያበቃ፣ በእርግጠኝነት እግዚአብሔር የሚያግዛሃል ይህንን ፕሮግራም ይህንን ዝግጅት በአሸናፊነት እንደምትወጣው ይሰማናል። እኛ ይቅና ብለናል። ቦት ይደረጋል፣ ድምፅ መስጠት ምናልባት ቦት ማድረግ ወይ በመላው ዓለም ስለምንታይ ስለምንደምጥ የሚያግዝህ ነገር አለ። ፕሮግራሙን ልክ እንደ አሜሪካን ጋ ታለንት ድምፅ ኢትዮጵያውያኖች ቢሰጡ ያግዛሃል። እስካሁን ድምፅ የድምፅ ድጋፍ ያለው አይመስለኝም፣ ግን የሚኖር ነገሮች ከሆኑ እናሳውቃቸዋለን። እንግዲህ በጣም ጥሩ ኮርተን ይባል እስካሁን በመጣው መንገድ በርታ ብለናል። ዳግም ከጀርመን ስለነበረን ቆይታ እናመሰግናለን። ባባይቻው እሺ፣ አመሰግናለሁ ሴፍ ሻ ሰላሙኑ አሚን አሚን። ዋው እንግዲህ የኔ ግን በጣም ብዙ የኔ በጣም የሚገርም ነው። ፈረንሳይ ሆነ የምትከታተለን ከሆነ ብዙዎችን ያወጣ ነው። እነቲች ቦይዝን በጣም ብዙ ከራሱ ጀም እውነት እኔ ለምን ሰርከስ ላይ ስለሚቆጨኝ ለምን እንደማንሰራ አናውቅም። አላቅም በደንብ መንግስት ሊደግፈውና ሊያግዘው የሚገባ ልጅ ነው። የኔነ በጣም ብዙ ልጆችን ፈረንሳይ ትሬት ይዟቸው የሚሄደው እሱ ነው። አለምን ቱር የሚያደርጋቸው እሱ ነው እና የኔነን በዚህ አጋጣሚ እኛ ማመስገን አለብን። ጎበዝ ልጅ ስለሆነ ማለት ነው። ያው እንግዲህ በያላችሁበት ጥሩ ጊዜ ነው የምንመኘው። ቀደም ሲል ዳግምን ያወራነው በፈረንሳይ ጋት ታለንት ለፍጻሜ አልፏል። በዚህ ውድድር ላይ እስካሁን የመጣበት መንገድ በራሱ ጀግና የሚያስብለው ቢሆንም ፍፃሜውን ደግሞ የሚያሸንፍ ከሆነ መቶ ሀምሳ ሺህ ዩሮ ያሸንፋል። ከዛ ደግሞ ጀርባ ያሉ ደግሞ በጣም ብዙ ስራዎች ይኖሩታል። ኦፍኮርስ አሁንም ለብዙ ስራ እድሎች የሚያገኝ ልጅ ነው። ደግሞ ፋይናሉን ደግሞ እድል እንዲቀናው እየሰራ ነው ብሏል። እንግዲህ ፈጣሪ ከሱ ጋር ይሁን። አስራአንድ ቀን አይደለም አስራአንድ ቀን ነው። ከአስራአንድ ቀን በኋላ ፋይናሉ ይደረጋል። የሚገርመው እኛ አሁን ትሪቱን እሱ ባለን መሰረት እያየን ያለነው በኢትዮጵያ የሩብ ፍጻሜ፣ የሰሚ ፋይናሉ ገና ነው። ሰሚ ፋይናሉ አስደንግጧቸዋል። ከዚህ በላይ ማለት ነው እንግዲህ አሁን እኛ ካየነው በላይ ደንግጠውበታል ማለት ነው። በቅርብ ቀን ሰሚፋይናሉ ይለቀቃል። ይሄ የሩብ ፍጻሜ ነው። የግማሽ ፍጻሜ ይለቀቃል ሰሚፋይናል። ኳርተር ፋይናል ስንል ምንድነው ባል። የሩብ ፍጻሜውም የግማሽ ፍጻሜውም ውድድር ይለቀቃል። አሁን የግማሽ ፍጻሜው ከቀናት በኋላ ይለቀቃል። እሱ ደግሞ የበለጠ እጅን በአፍ ላይ የሚያስጭን ነው ተብሏል። ለፋይናሉ ግን ይቅ ነው ይቅ ነው።